እንኳን ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በሉቃስ ወንጌል ምዕራፍ 6 ከቁጥር 19። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ እግዚ ወገብር አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ሰላም ለዝክረስምከ ዘይተርጎም ምስጢር ባህቱ ይመስል ብሄለ ጊዜ ወገብር። ገብርኤል ሆይ ተመራምሮ ለማይደርስበት ስም አጠራርህ ሰላም ላአለው፣ ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለት ይመስላል። እንዲን መልካ ቅዱስ ገብርኤል ቅዱስ ገብርኤል ጌታችን መድኃኒታችን ኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልእኮ የምስራች ዜናን ያበሰረ በዳቢሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፈና ያበራ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናግራቸው ዓለምን ለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል፣ ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራች ቃል የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል ከፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ እግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ገብርኤልና ክብሩ። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይ ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ትስቤት መልአከ ብስራት መጋቢ ሐዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠርነ እያሉ ሲባዝኑ ሳጥናኤል እኔ ፈጠርኳቸው ሲል ቅዱስ ገብርኤል ግን የፈጠረንን አምላክ እስከምናውቅ ድረስ በያለንበት ንቁም እንጽና፣ ንቁም በበህለው ይነ እስከንረክቦ አምላክነ በማለት መላእክትን ያረጋጋ መልአክ ነው። አክሲማሮስ ገጽ 35 በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያ የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ስጋዩንም ለድንግል እንዲያበስር አድሎታል። ከዚህ በኋላም ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸለያቸው ጸሎቶች ስሙ የሚጠራ መልአክ ነው። ይኸውም በዘወትር ጸሎቶች በአቡነ ዘበሰማያት በሰላመ ቅዱስ ገብርኤል በውዳሴ ማርያም፣ በወድስዋ መላእክትና በመሳሰሉ ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ፣ ስዕለት ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቁልቤ ገብርኤል እና በተለያዩ ቦታዎች እጅግ በርካታ ህዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት መቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በደርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ፣ መቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልን በይበልጥ እንደምትወደው ተመልከቱ። የልጅዋን ጌታችን ኢየሱስ ክርስቶስን ከእርሷ መወለድ ያበስላት እርሱ ነውና እንዲል ድርሳነ ገብርኤል ዘህዳር ምዕራፍ 2 ከቁጥር 13 ላይ። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው ከክብሩም የተነሳ ምድር በራች እንዳለ በዮሐንስ ራእይ ምዕራፍ 18 ከቁጥር 1። ነብዩ ዳዊቱም መላእክቱን ኢሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤልን ነበልባላዊ መልአክ ነው በመዝሙረ ዳዊት ምዕራፍ 103 ከቁጥር 4። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው ይላል። በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት ዓምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳም በታላቅ ድምፅ ጮኸ በማለት መስክሯል። ዮሐንስ ራእይ ምዕራፍ አስር ከቁጥር አንድ በራማ በሰፈሩት አስሩ የነገደ ሰራዊት ላይ የአርባ አለቃ ነው። ነብዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህ ምክንያት የራማው መልአክ ተብሎ ይጠራል። በመጽሐፍ ሄኖክ ምዕራፍ 10 ከቁጥር 14። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንት ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍ ወርወሯል ዓለምም የሚያልፈው ቅዱስ ገብርኤል የወረውረው ሰይፍ ሲያርፍ ነው ይላሉ። ይህ በእንዲህ እንዳለ መልአኩ ሰይፍ እንደወረወረ ከዚህ በታች በተጻፈው እንገነዘባለን። ይኸውም ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር በመስቀል ስለቆሙት ተረከዞችህና ጫማዎች ሰላም እልሃለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግኸው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራችን ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ። በሀገራችን በተለምዶ ሚካኤል እንዲያየህ ገብርኤል እንዲያይህ የሚል አባባል አለ። ይሄውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። በተለያዩ መጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናይ ሲሆን ለምሳሌም ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ወይም ባለመቀበሉ ድዳ ሆኗል። በተጨማሪም በኢአማንያንም ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። በሉቃስ ወንጌል ምዕራፍ 1 ከቁጥር 11። ቅዱስ ገብርኤልና ተራዳይነቱ፤ ቅዱስ ገብርኤል ቅዱሳት ሰማዕታትን ገድላቸው እንዲፈጽሙ እሳቱን፣ ስለቱን ተሳቀው ወደኋላ እንዳይመለሱ ተጋድሏቸው እንዲጨርሱ ይረዳቸዋል። በዳንኤል ምዕራፍ 3 ከቁጥር 25 ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። በማቴዎስ ወንጌል ምዕራፍ 2 ከቁጥር 19፣ በሉቃስ ወንጌል ምዕራፍ 2 ከቁጥር 8። ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንድል ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉስ ወታደር በእግዚአብሔር ተገትሮ የሚቆም መሆኑን ለመግለጽ አይደለም፣ ጊዜም ከእግዚአብሔር የማይለይ መሆኑንና አማላጅነቱን ለመግለጽ ነው እንጂ። በሉቃስ ወንጌል ምዕራፍ 1 ከቁጥር 19። ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህ ምስክር የመጽሐፍ ቅዱስ ጥቅሶችን እንመልከት። በመንገድ ሁሉ የጠበቁት ዘንድ መልአክቱን ስለ አንተ ያዛቸዋል እግርህን በድንጋይ እንዳይሰናክል በእጆቻቸው ያነሷሃል፣ እንዲል በመዝሙረ ዳዊት ምዕራፍ 91 ከቁጥር 11። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም። በመዝሙረ ዳዊት ምዕራፍ 34 ከቁጥር 1። በመንገድህም ይጠብቅህ ዘንድ ወዳዘጋጀውን ስፍራ ያገባ ዘንድ እነሆ እኔ መልአኩን በፊትህ እሰዳለሁ። ኦሪት ዘጸአት ምዕራፍ 23 ከቁጥር 20። ቅዱስ ገብርኤልና ክብረ በዓሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱሳት መላእክት ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም ታህሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊ መልአክ ቅዱስ ገብርኤል አግብርተ እግዚአብሔር ላናናያ ላዛሪያ ሚሳኤል ወይም ሰለስቱ ደቂቅን ከእቶነ እሳት ያዳነበት ዕለት በመሆኑ ነው። ትናንት ሶስት ሰዎች አስረን ከእሳቱ ቶን ጥነን ነበር። ዛሬ ግን አራት ሆነው ከእስራታቸው ተፈተው በእሳቱ ውስጥ ሲመላለሱ ያለው አራተኛውም የእግዚአብሔርን ልጅ ይመስላል በማለት ይገልጸዋል። ወዳውም ከቶን ሂዶ አንትሙ ሲድራቆ ሚስቅ ዋብድናቆ አግብርተ እግዚአብሔር ንዑፅ አውዜ ንውጡ አላቸው። ብር ብር እያሉ ከእሳቱ ውስጥ ወጥተዋል።